ንግግር ስላደረጉልኝ ብዙ ነገር የምለው የለኝም። ትንሽ ነገር ስለራሴ ልንገራችሁ። በአፄ ኃይለስላሴ ጊዜ አስራ ሁለተኛ ክፍል ፈተና አለፍንና የተወሰድን ጓደኛ ሞት ተማማል ወታደር መሆን አለብን ብለን በቀድሞ ሐረር አካዳሚ ገባን። ትልልቅ ልጆች ጋር አንድ አምስት ስድስት ከራስ እምሩ የልጅ በቀር የሁላችንም እናት መጥተው አንገታችን ይዘው ከዛ ስወጥተው አዲስ አበባ ወሰዱን። የኔ ወታደር ህይወት እዛ ላይ አለቀ። ወታደር ማለት ምን እንደሆነ እረዳለሁ። ስለሌላው ሳይሆን ይሄ ተከዜ ዘብ ልቤ ውስጥ ከገባ ቆይቷል። ተከዜ ዘብ አባል ነኝ ብዬ ከተናገርኩ ቆይቻለሁ ለወዳጅ ለጠላት፣ አሁን እናንተ ጋር መጥቼ ከተዋወቅኩ በኋላ እንለቀዋለን። ከተከዜ ዘብ እርግጠኛ መሆኔ ነው። ምናልባት ተራራውን ወጥቼ ወርጄ አልተኩስ ይሆናል፣ ግን የሀሳብ ተኩስ ከጀርባችሁ እኔ እንደማቀርብ ነገራችኋል። በርቱ፣ በጣም ደስ ብሎናል። እዛ አበስራለሁ፣ ምን እያደረጋችሁ እንደሆነ ለሀገራችሁ። ወደፊት ነው ነጻነት እንደው በሁለት ደቂቃ ሊጠፋ የጠፋን ነጻነት ይችላል። አንድ ሰዓት በመቶ ዓመት ላይ ይገኝ ይችላል። አንዴ ያዝነውን ነገር መሰስ አንደቅ እንደገና ሌላ ልመና በራሳችን ጉልበት በራሳችን ኃይል አገራችንን ይመጣል። ሆነሬሉን አመሰግናለሁ። ቅድም የተዋወቀኝ ልጅ አለ አሪፍ ገጣሚ ጫንጮ ደመደ ደመደመ ያለውን በጣም ማከብረው ገጣሚ ነው አቶ እሸቴን ረዥሙን ሎጋውን ወታደር አደንቃለሁ እና